1760 እንደ አውሮፓውያን አቆጣጠር በመጀመሪያው የኢንዱስትሪ አብዮት የሰው ልጅ ድካም በእንፋሎት ኃይል ተተካ። 1870 እንደ አውሮፓውያን አቆጣጠር ብዙ ማምረትና የኤሌክትሪክ ኃይልን ወደ መጠቀም የኢንዱስትሪው አብዮት አደገ። 1950 እንደ አውሮፓውያን አቆጣጠር የዲጂታል ቴክኖሎጂ ሶስተኛው የኢንዱስትሪ አብዮት ሆነ። የዲጂታል አብዮቱ በፍጥነት እየተቀያየረ 2011 እንደ አውሮፓውያን አቆጣጠር በአራተኛው አብዮት ከአንዱ አብዮት ወደ ሌላኛው ለመሸጋገር የሚወስደው ጊዜ አጠረ። በይነ መረብ ኢንዱስትሪውን ተቆጣጠረው። 2021 እንደ አውሮፓውያን አቆጣጠር የዓለም ስልጣኔ ወደ ሰው ሰራሽ አስተውሎት ለመጓዝ የፈጀበት 10 ዓመት ብቻ ሆነ። ዓለም ከአንዱ ኢንዱስትሪ አብዮት ወደ ሌላኛው ሲሸጋገር እኛ ግን በውስጥ የስልጣን ሽኩቻ ስንተረማመስ፣ ተቋማትን በማፍረስ ስንጠመድ፣ በእርስ በርስ ጦርነት የተጀመሩ የእድገት ተስፋዎች ወደ ኋላ እየተመለሱ እርምጃችን አንድ ወደፊት ሁለት ወደ ኋላ እየሆነ ማህበረሰባችን ዛሬም ከበሬና ከገበሬ ትከሻ ሳይላቀቅ በአዙሪት ሰለባ ዘመናትን ዳክረናል። በጥንተ ታሪኳ ካለም ስልጣኔ ጫፍ ላይ የነበረች ተፈጥሮ ሳታጓድል በበረከቷ ያትረፈረፈቻት ምድር ከገጸ ምድሯ እስከ ከርሰ ምድሯ የተፈጥሮ ለጋስነትን በምስክር የምታጸና ሀገር ኢትዮጵያ፣ ወዲህ ደግሞ ቀድማ ተነስታ ከኋላ የቀረች ካላት ይልቅ የጎደለባት ሀገር ሆና በተቃርኖ ኖራለች። ስለ አዋጅ ከባቢ ውስጥ የሀገራችንን ቁመና ስንመለከት አንደኛ ዓለም ከደረሰበት የለውጥና የድገት ደረጃ አንጻር በብዙ ሩቅ፣ ሁለተኛ በፍጥነት እየተለዋወጠ ባለው ከባቢ ውስጥ የምንሰጠው ምላሽ አስጋሚ ነው። በሀገራችን ብዙ ምርቶችና አገልግሎቶች የሚመረቱበትና የሚሸጡበት መንገድ በሰው ኃይል ላይ ጥገኛ የሆነና በቴክኖሎጂ ያልታገዘ ነው። ዓለም አምስተኛው አብዮት ላይ ቢደርስም ግብርናችን እንኳን እስከ ሌሎች ዘርፎች ጋር ተሰናስሎና ተቀናጅቶ ውጤት ሊያመጣ ቀርቶ አሁንም ራሱን ችሎ መቆም ቸግሮታል። ገና ከባህላዊ አሰራሮች ያልተላቀቀ፣ ውጤቱም ከሚጠበቀው በእጅጉ አናሳ ነው። እርሻችን ከከብቶች ትከሻና ከሞፈር ቀንበር ላይ አልተላቀቀም። እጅግ ሲበዛም በዝናብ ላይ ጥገኛ ነው። የበለጸገው ዓለም ከብዙ ዓመታት በፊት የተወውን የአመራረት ዘይም የሚከተል ነው። ኢትዮጵያን በእያንዳንዱ ውስጥ የምታልፍበትን ኮንቴክስት አልፈጠረችም። በድህነታችን ላይ የሌላ አገር ቀላቢዎች ነን። ዓለም ጋር ጎን ለጎን እየተራመድን እያለን ሌላው ዓለም ፈጥኖ እኛ ይቀረንበትን ጉዳይ በአጭሩ ወደኋላ መንሸራተት ብለን ልንወስደው እንችላለን ወይም ደግሞ ከሌላው ባነሰ ፍጥነት መጓዝ። ተፈጥሯዊውን ሀቅ መርምሮ ነባራዊውን እውነት አፈትሾ በአዲስ እሳቤ የመጣው የመደመር ጽንሰ ሀሳብ የትውልድ ከትናንት የተዋሰውን ትሩፋት ከመንገድ ያስቀረውን ስህተት እንዲረዳና ነገውን በተስፋና በአዎንታ እንዲያሰምር የእይታ ለውጥን ይዞ መጥቷል። የመደመር መንግስት መጽሐፍ የመደመር እሳቤ መንግስታዊ አስተሳሰብ የተተነተነበት ነው። መነሻውን ቁጭት አድርጎ ለነገ ደግሞ ትዕምርታዊ ለውጥን መዳረሻው አድርጓል። በዘመን ሂደት የሀገር ጉዞ ከነባራዊው ዓለም እውነታ ጋር በንጽጽራዊ እይታ ተመዝኗል። ኢትዮጵያ ለምን ድሃ ሆነች? አስተሳሰቦች ተቀባይነት ስለማይሰጣቸው አዙሪት ስለሆነብን ማለት ነው። ስለዚህ አይ የእሱ ሀሳብ ራይ ረባ እነከሌ ሞክረውታል ራይ ረባ እነ እነከሌ እንደዚ ያርገውት ሞክረውት እኮ አልተሳካላቸውም ራይ ረባ እየተባለ ስንት ዓመት ዘለቀ እና ሀሳብ ላይ ስናነሳ ሀሳብ ነው ዓለምን የሚቀይረው? ለምሳሌ የሕዳሴ ግድባችን ተመረቀ። ለ60 ዓመት ሀሳብ ሆኖ መጣ፣ ዛሬ ተተገበረ ማለት ነው። ሀሳብ ፍሮም ዘስክራች እንደሚሉት ፈረንጆች በአንድ ጭረት ነው የሚነሳው። ያን ሀሳብ ተቀባይ ካገኘ አገርን ይመለወጥ አቅም ይኖራል ማለት ነው። የመጀመሪያው የኢንዱስትሪ አብዮት በእንግሊዝ ሲጀመር ሀገራችን በባህላዊ እርሻ ላይ የተመሰረተ ኢኮኖሚ ነበራት፣ በመሳፍንት አገዛዝ ስርም ነበረች። ወደ ኋላ ላይ ዳግማዊ አጼ ቴዎድሮስ እንደ ሀገር የኢንዱስትሪ አብዮትን የመቀላቀል አስፈላጊነትን በመረዳት የተለያዩ ጥረቶችን አድርገዋል። ለዚህም ሴባስቶፖል የተሰኘውን መድፍ ለመስራት የሄዱበት ርቀት ምስክር ነው። ይሁንና እንደ ብዙ የአውሮፓና የምስራቅ ሀገራት ሁሉ የፊውዳል ስርዓቱ አቀንቃኞች የንጉሱን የዘመናዊነት ህልም ሊረዱት አልቻሉም። በዚህም ምክንያት የንጉሱ ሀገር የማዘመንና የማሳደግ ህልም ሳይሳካ ቀረ። የንጉሥ ሀገር እናልማ፣ እናዘምን፣ ቴክኖሎጂን እንጠቀም እና ምርት የሚለው ጥሪ ሀገር እናጥፋ የተባለ ተደርጎ ተተረጎመ። ብዙ ዋጋም አስከፈለን። ንጉሱም በዚህ የቴክኖሎጂ ባለቤትነት ራዕይና እንቅስቃሴ ምክንያት በተነሳ ጦርነት ተሰዉ። ኢትዮጵያ ለምን ተረጅ ሆነች? ሁሉም መንግስታት የየራሳቸውን አስተዋጽኦ ለማድረግ በሚሞክሩ ወቅት እንደ እሳት የሚያነድ ይሄ እኮ ይጠቅመናል ሲሉ አይጠቅመንም ብሎ የሚግዘጉ ሀሳቦች ሀገሪቷን ዋጋ አስከፍለዋቸው ሀገራችን ከብዙ ሀገራት የቀደመና በብዙ መልኩ አርአያ ሊሆን የሚችል ስልጣኔ ባለቤት ከነበረችበት ዓለም አቀፍ ተወዳዳሪነት በእጅጉ ወደ ኋላ ቀርታለች። በዘመናት ሀገራችንን ሲያስተዳድሩ የነበሩ አካላት ሀገራዊ ሀብት ከመፍጠር አንጻር ብዙም አልተሳካላቸውም። ለሰርክ መሰረታዊ ችግሮቻችን ይወስዱ የነበረው መፍትሄም ቀዳሚዎቹ የተሳካ መፍትሄ ሰጡ ይመስል ተመሳሳይና ከፊተኞቻቸው ትምህርት ያልወሰደ አዙሪት ይመስላል። በዚህም ዓለም ወደ አምስተኛው አብዮት ሲሸጋገር ችግሮቻችን እንደተሸከምን እየተጓዝን ነው። ለዘመናት ስልጣንን አምኖ ለሰጠን ህዝብ ምላሻችን ለምን የሆነ ድጋፍ ለሆነልን ህዝብ ደጀን መሆን ለምን አቃተን? ለምን ወደ ኋላ ቀረን? ጥያቄው ከሆኑ ችግሩ አብሮ የተጣቡን የኖሩ ተገቢ ያልሆኑ ጥያቄዎች ነበሩ። ጥያቄዎቻችን ራሱ መልሰን መጠየቅ አለብን ማለት ነው። በዚህ ያሳለፍናቸው አባባሎቻችን ራሱ መልሰን መፈተሽ ያለብን በጣም እዝነትን ይፈጥራል። እኔ ያንም ፓርቲ ሳነባው

ኢትዮጵያ ከማን ስለምታንስ ነው ከማን የምትረዳው ኢትዮጵያ ከስጦታዎች ይህ አጣራት የምትባል አይደለችም እነዚህን የተፈጥሮ ችሎታዎች ተጠቅመን ማደግ እንዳንችል ብዙ ተግዳሮቶችን በታሪካችን አሳልፈናል በሆኑ ዘመናት ብቅ ያሉትን የፈጠራ ፍንጮችም ፈጥነን ወደ ዘላቂ ልማት አልቀየር ናቸው። ያለንን ጸጋም አዳዲስ ሀብት ለመፍጠር አልተጠቀምንም። እነዚህ ተግዳሮቶች አንዱ ለአንዱ መነሻ ምክንያት እየሆነ ዛሬ ካለንበት የድህነት ደረጃ ላይ እንገኛለን። የመከራ አዙሪትና የስልጣኔ ሾት ላይ አለብን። ለምን አላደግንም ማለትና ባለፈው ታሪካችን ውስጥ በደል የሰራብን ማን ነው ማለት ይለያሉ። ማን ነው ስንል ኖር ነው ስንፈልግ ባለቤቱን ስንፈልግ አንዴ በትርክ ታሪክ ውስጥ በታሪክ መጽሐፍ ውስጥ ስንል እንትና ሰው እኮ የለም አልቆ ሌላ ፓስት ውስጥ ሆኖ እዛ ውስጥ ደመኛ ስንፈልግ ለዛሬ ሳብ አወራራጁን ስንፈልግ፣ ወይ ደግሞ ትላንት ላይ የሆነው የነገሰውን ደግሞ ጠቅላት የሁላችንን መሪ አድርጎ ሌላኛው ያለፍንባቸው የጥያቄዎቻችን ውጤት ናቸው። በየጊዜው የሚፈጠሩ ዕድሎችን ከመጠቀም ይልቅ በር በመዝጋታችን ወደፊት መራመድ አቅቶን ከኋላ ቀርተናል። ብዙ ሴት ሊፈጥሩ የሚችሉ ዕድሎችና አቅሞች መክነዋል፣ የሚጠቀምባቸው አጥተው አቧራ ለብሰዋል። እምቅ አቅሞቻችንን አውጥተን ለመጠቀም የሚያስችል የእይታ የልየታና የፍጥነት ብቃታችን እጅግ አነስተኛ ነው። በዚህ የተነሳ ብልጽግና ሳይሆን ድህነት፣ ተድላ ሳይሆን ችግር መገለጫችን ሆኗል። ሀብት ሊኖረን ይችላል። በጣም በርካታ ሀብቶች አሉ፣ ግን እነዚህ እምቅ አቅሞችን አውጥቶ ወደ ኢኮኖሚያዊ ፋይዳ ከመጠቀም አንጻር የአስተሳሰብ ችግሮች ነበሩ፣ የአሰራር የመዋቅር ችግሮች ነበሩ። ስለዚህ የባከኑ ጊዜያት፣ የባከኑ አቅሞች፣ የባከኑ እድሎች፣ የባከኑ ሀብቶች በጣም በርካታ ናቸው። እነዚህ እልህና ቁጭት ውስጥ ሊከቱን ይገባል። የማህበራዊ ስርዓታችን መታወቂያ ለጦርነትና ለጦረኝነት የምንሰጠውን ቦታ ለስራና ለሰራተኝነት አለመስጠታችን ነው። ለጦርነትና ለጦረኝነት ያለን ቦታ ለሀገሩ ህይወትን የማይሰስት ህዝብ ፈጥሮልናል፣ የሀገር እንዳር ድንበር አስጠብቆልናል። ነገር ግን ለስራና ለሰራተኝነት የምንሰጠውን ክብርና ቦታ አነስተኛ አድርጎብናል። ለሀገር ለመሰዋት የምንሰጠውን ዋጋ ያህል ለሀገር ለመኖር የሚገባውን ዋጋ እንዳንሰጥም አድርጎናል። ሁሉንም ነገር በኃይል የማድረግ ባህልንም አምጥቶብናል። በትክክል እነዚህና የመሳሰሉት ነገሮች ናቸው ወይ የኢትዮጵያን የወደፊት ዕጣ ፈንታ በትክክል እንዳንወስን ያደረገን የሚል ነገር ተነስቷል። በትክክል እነዚህ ነገሮች ተግባራዊ ቢደረጉ ኖሮ ኢትዮጵያን አንድ ስቴፕ የማሻገር አቅም ይኖራቸዋል። ዛሬ ኢትዮጵያ የመጣችበትን መንገድ በዘመናት መዝና ትናንት ላይ ቆሞ ከመቆዘምና ደጋግሞ የመታት እንቅፋት ዳግም እንዳያገኛት የአዙሪቱን ምዕራፍ ዘግታ የተስፋና የእድገት መልህቋን አንስታለች። የባከነው ጊዜ መመለስ ለማካካስ በጣም መፍጠን ያስፈልጋል። በኖርማል በተለምዶ መንገድ ከሄድ በርካታ ነገሮች ውጤታማ አይሆንም። ወደ ኋላ በጣም ብዙ ቀርተናል። የባከኑ አቅሞች አሉ፣ የባከኑ እድሎች አሉ፣ በርካታ ብዙ በጣም ለብዙ አመታት። ያንን ፈጥኖ ለመድረስ በፈጠራ በቴክኖሎጂ የታገዘ በጣም በፈጠነ መንገድ አገር በቀል ስትራቴጂ ነድፎ መጓዝን ይጠይቃል። ህዝብን ያማከለ ሞዴል ተግባራዊ በማድረግ መጓዝ ኢትዮጵያውያን የወደፊት ህይወታቸውን በመልካም ጎኑ እንዲቀርጹ ያስችላል። ይህም በራሳቸው ጉዳይ ግንባር ቀደም ሚና እንዲጫወቱ ስለሚያስችላቸው የዜጎችን ጽናትና ኩራትን ይገነባል። ወደ ውስጥ መመልከትና ትክክለኛውን ጥያቄ መጠየቅ ኢኮኖሚያዊ እድገት ብቻ ሳይሆን ህዝባዊ አንድነትና የመተሳሰብ ስሜት የሚያጎለብት የልማት ሞዴል ይፈጥራል። ይህም የኢትዮጵያን ብልጽግና ለማረጋገጥ የሚደረገውን ጥረት በእጅጉ ያግዛል።